ልክ ለምሳሌ እንደ አንቺ ተቀይሬ ማየት የሚፈልጉ ሰዎች አሉ። ለእኔ የለፉብኝ ሰዎች አሉ፣ እነ ጉቺ ምናምን ሰፖርት የሚያደረጉኝ እህትና ወንድሞቼ ገባሻ። እነዛ እኔ ነገ ሌላ ቀን ተቀይሬ ተቀይሪ እነዚያ ሰዎች እንዴ ነጃት ማለት እችነች እንዴ መባል ነው የምፈልገው። መባል ሳይሆን መኖር እፈልጋለሁ። ወደፊት ሊያየ ገባሻ። እዚህ ጋር መታይ እኔ ተመሰገነኝሆን፣ ዛሬ ላይ ያለኝ ነገር አስር አመት ሙሉ ብረት ድስት ፈቅፍቄ፣ መስኮት አውርጄ አጥቤ፣ ግድግዳ ፈቅፍቄ፣ ኤሲ ወልዬ ምናምን ያላገኘሁትን ብር ይኸው አመት

ኦሪጂናል መግዛት አቅቶኝ አይደለም፣ ሱቅ ወጣ ግን አለ። ሁሉም ነገር ሶስት አለ ጋይሳቱፍለዱባትሸሸቅፖዲያዘጩከኮመንታተሮች ከገብርይልን አልገምናም። የምለብሰው ልብስ ራሱ የምለብሳቸው ልብሶች ራሱ እንዳልሙል እንዳልምል የአምሳ ብር የአርባ ብር የሽን አንድ ጊዜ ታጥቦ አፈር ድቼ የሚበላት ቲሸርት ገዝቼ አውቃለሁ፣ እንጂ እኔ ልብስ ራሱ አልገዛም። ዛሬ ላይ አልገዛም። ያለኝን ድቦ ነው የምለብሰው። እኔ የራሴ የሆነ ፕላን አለኝ፣ አላማ አለኝ። ወደፊት የኔ የምለው ነገር ሲኖረኝ ሁሉንም ነገር እችልበታል፣ እደርስበታለሁ። ዛሬ ላይ ድሮ ድሮ እድሜሽ ሄደ የከሌ ልጅ ማግባት አለብሽ፣ መውለድ አለብሽ ይባላል እኮ ሊያዬ አሁን የኔ እናት እድሜ ራሱ የሚያግደው ነገር የለም። ብር ካለሽ እድሜሽ ራሱ ያሳስብሽ? ገንዘብ ካለሽ በዛሬ ነጁ ይሄው እኛ ወጣቶች አፋችንን ከፍተን የምንለው አርባ አምስት አረሳቸው ደሉ። አንቺ ግን ጌምሽን ረስተሻል። ነጁ ግን አሁን ስራ እየሰራ አንበሳ ወረደልሽና ስራሽን ረሳሽ፣ ስራሽን ረሳሻልና እርስ በርሳቸው። አረብ ሀገር እንዴት? ለአረብ ሀገር እናንተ ድሮ እኮ በእኛ ጊዜ እኮ ምትከኛ ናቸው ጊዜ እኮ የአረብ ሀገር ሴቶች እኮ እርስ በርሳችን እኮ እንዴት እንደምንደጋገፍ፣ ጋይስ ዋሻው ድሮ በእኛ ጊዜ የነበሩት የአረብ ሀገር ሴቶች በላዎች ናችሁ። ጓደኛሽ ጓደኛሽ ጓደኛሽ በላ ናቸው። ያሁኖቹ በላ እግዚአብሔርን አንድ ታሪክ ልንገርሽ፣ አይደለም ሊያ፣ አንድ ታሪክ ልንገርሽ። እሺ፣ ንገሪኝ። ያየሁትን፣ እሺ፣ ሁለት ጓደኛሞች አሉ እዚህ ሀገር ታውቂያለሽ፣ የድር ቤት ነው ተዳልበውን የሚኖሩትና ሽንት ቤትም የጋራ ነው ክላስ

እና የሆነ ኋላ ወልዳ ከርማ ወልዳ ከርማ ልጇን ወደ ኢትዮጵያ ልካ ከዚም በኋላ ወደ ስራ ትሄዳለች። ይቺ ልጅ ጓደኛዋ ጓደኛዋ ጋር አብረው እንደሚኖሩ እየነገርኩሽ ነው። ከዚም በኋላ እናቴን ሳይ አዲስ ስራ ስትሄጂ አረብ ሀገር ህገወጥ ኮሽ እንደኛ አዲስ ስራ ሄደሽ አይተሹ ካልትልችሽ ወደ ወልት ይመለሳል። ይህ ስራዋ እናት ከእኔ ጋር እ ጌም እየጫውት ነው እነ ደሞ እ ጀምሬ እ እና ከዚያም በኋላ ሂዳ ስራ ይሸኛታል ባሏ። ከዚያም ከምኔው እሷ ስራው አልሆናትም ተመልሳ ስትመጣ ሊያ ከምኔው ጓደኛዋን አልጋዋ ላይ ይዛው እንዳገኘችው እንግዲህ ጓደኛዋ ሆን አስበሻዋ ከምኒው ከምኒው እንግዲህ ስራ ቦታ ሄዳ ስራው አልተመቻትም። ተመልሳ እስከምትመጣ ድረስ አልጋዋ ላይ ከባሏ ጋር አገኘቻት። አዎ፣ የአሁኖቹ የአረብ ሀገር ሴቶች እንዲ ናቸው። ሳርታቅታቸው በቃ እንደዚህ የተጨመላለቀ ህይወት ነው የሚኖሩት። የት? ሳውዲ ነው። አዎ፣ ወረቤ፣ ያውም የሀገራችን ልጅ ናት። የገዛ ባሏል የገዛ ንየገዛእናሳ የገዛ ጓደ ጓደኛ ባል እስኪ ሳውዲዎችን ማሰቃየት ምናምን ነገር መድብደባ ምናምን የለም። ስለዚህ ፍርደኛ ነኝ። ምንም ምንም ያደርጉኛል ብዬ ስለማላስብ የፈለግኩትን ነበር የምናገረው። መሞትም ካለብ አሁን ስቢ አይኑ እኔ ፔንሽን አውቋለው መምሽን አውቋለሁ። አሁን ግን እኔ ልንገርሽ እና መቼ ሚቅር አልላቸውም ሊያ እዚጋ የቅራትያቸው እኔ ቅርቢያቸው ነገር ብር ምታገኝበትን ነገር እየነገርኩሽ እኮ ነው። እኔ አሁን ለአንቺ ብር ሚጠ ብር የምትይዥበትን እየመከርኩሽ አደለን? ነጃት ደሞ ድርቅ አትበይ፣ ተያቸው እነሱን። አሁንም እኮ ትላንትና የተፈረደብሽን አይነት ፍርድ እኮ አጋጣሚውን ካገኙ እኮ ያስፈርዱብሻል እኮ መታተሮች እ አታቂሜንን እንዴ አሁንም እኮ አልገባሽም? እና አረቤት ገብቼ ታዲያ ይኸው ነጃት ወንጀለኛ ናት ብላረን። እንደ የፀጉሬ ፀጉሬ፣ ጨው ራሱ ከፀጉሬ ላይ ጨው ራሱ ፀርቶ አላለቀም ነበር ሊያ ሰውነቴ ራሱ የማን ማንኛውም ባህርተኛ ስትመጣ እህት ሊኖራት ይችላል፣ ጓደኛ ዘመድ፣ ምናምን እኔ ግን የማርፍበት ሰው እንኳ ራሱ አልነበረኝም። ባንዲት ልብስ ነበር ስራ ቦታ አፈላልጌ፣ ያውም በ700 በ2000 ብር እንኳ አልነበረም ስራ ይሄድኩትኝ። ከዛም በኋላ እሷ ልጅ ቤት ነው የምትሰራው፣ እኔ እናት ቤት ነው የሚሰራው። መታ ከዛም በኋላ ላይቭ ላይ እኔ በቃ አላማዬ ከኢትዮጵያ ስመጣ አንድ አላማ አለኝ ሊያ እኔ በቃ ከዚህ በኋላ ህይወት የለኝም፣ ግን መኖር ስላለብኝ መኖር አለብኝ። ቤተሰቦችን በቃ የኔን ህይወት ተውት። ቢያንስ ቢያንስ ቤተሰቦችን ማኖር አለብኝ። እነዚህን ሰዎች በቃ ሰው ሁኜ መታየት ፈልግ ነበር። ሌላ እዚህ ሀገር መጥቻ አንገቴን ደፍቼ ቀጥ ለጥ ብዬ ሰርች መቀየር ፈልጌ ነበር የመጣሁት። ጌመን ለመሆን አልነበረም የመጣሁት። ኦኬ ከዛም በኋላ አረብ ቤት ስሄድ አረብ ቤት ስገባ ምን ብላን ያስባረረችኝ? አበሿ እኔ እናት ቤት ነው የምሰራው፣ እሷ ልጅ ቤት ነው የምትሰራው። ከዛ ስራዬን በጨረስኩ ሰዓት ላይቭ ገባለው። ላይቭ ስገባ ጌም ስጫወት ስታይ ምናምን ነገር ትቀናለች አበሿ። ከዛም በኋላ ነጃት ወንጀለኛ ነች፣ እስር ቤት ሶስት አመት ቆይታ ከእስር ቤት ኢትዮጵያ ገብታ እንደገና ተመልሳ መታ ነው ወንጀለኛ ነው ስትላት፣ ከዛም በኋላ ሴትዬ መታ ጠየቀችኝ። ከዛ አዎ እስር ቤት ነበርኩኝ ዛሬ ላይ ግን ወንጀል የለብኝም። ፍርድን ጨርሼ ኢትዮጵያ ገብቼ ተመልሼ መጥቼ ነው። ስራት ሎሚ አፍሽሽ ነው ያለችኝ። ቃሽን ሰብስቢ ነው ያለችኝ። ወደውን አሽቀንጥራቅ አለች። እናት የሚንሳኝ ካላምሽ አመጣታለሁ። አንዱ አንድሽ በቲክቶክ ነው መማቃት። የት ልሂድ? ጓደኛ ያልኩሽ ሴትዮ ደግሞ እሷ ብቻ ነበረች ያለችኝ። ያችም ጋር እነግርሻለሁ። አሳልፋ ለሰጠች ብዙ ነገር ከዛም በኋላ የት ልሂድ የት ልሂድ። የሆነች በቲክቶክ የምታቀይ ልጅ ነበረች እና ነይቶሎ እኛ ቤት ደብቄ ያስቀምጥሻለሁ፣ ግን ሙስሊሞች ናቸው። አንቺን እቤት እንዳመጣሁም ታወቁ፣ ከቤት ሁሉ ያስባሩኛል፣ ያባሩኛል አለች። ክላሷ ሶስት ቀን ሙሉ ሊያ ሶስት ቀን ሙሉ ደብቃኝ። ከዚያም በኋላ በቃ እኔ የፈለገውን የፈለገውን ይበለኝ፣ ከዚህ በላይ እኔ ልደብቅሽ አልችልም። እነግሮ አለው እነግረዋለሁ፣ እውነቱን ከእኔ ጋር ትኖሪያለሽ አለችኝ። ወንድ ልጅ ነው እንግዲህ ፈጣሪ ያሳይሽ። ሊያ ከእዚያም የቤቱን ባለቤት ታውቂያለሽ። እዚህ ሀገር ቤቱን ከራዩና አንዱን ክላስ ታከራይያለሽ ለሰው። ከዚያ አንዱ ክላስ ተከራይታ ነው ሰው የምትኖረው። ሄዳ ስታናግረው የቤቱን ባለቤት ነጃትን ቤቴ አምጥተሽ ብሎ ሊበላት ከዚያም በኋላ ሴት ልጅ ነኝ። እሱ ወንድ ልጅ በቃ ራሴን ባጠፋት ደስ ይለኝ ነበር፣ ሊያ ግን መኖር ስላለብኝ ብቻ የመኖር ሴት ስለሆንኩ ነው። አጨቃላይ መኖር ነበረ። ከዛም ወጣ ወይ ወጥቼ ባዶ ቤት አዲስ የሚሰራ ባዶ ቤት አለ፣ እዛ ሂጄ አሁንም ላይቭ ላይ ገብቼ ማልቀስ ጀመርኩኝ። ከዛም በላይፍ ነይቶሎ ያሉ ይሉኛል፣ ብዙዎቹ ግን ለማስመሰል ነው። አንዷ ቤት ሂጄ፣ ከዛም በኋላ ላይቭ ላይ ገብቼ ጌም ሲጫወት ጊፍት ሲሰጠኝ ራሱ ነቅላስ ወጣች። አውቀው እዚህ ጋር ለሰው ታውቂያለሽ፣ ለመወደር ምናምን ለይታ ነይ ቶሎ ምናምን ምናምን ይልሻል። ስትሄጂ ግን በአካል ሌላ ናቸው። እና ያችን ልጅ እኔ መቼ ማረሳትም አንደቸ ሁሉ አሁን ራሱ በቲክቶክ ነው የምታቀኝ፣ እንግዲህ የትም አታቀኝም። ቤቷ ሶስት ቀን ደብቅ አስቀምጠኛለች። እኔ መታረድ ካለብኝ መሰቀል ካለብኝ ራሱ የክርስቲያን ልጆች ጋር እሞታለሁ፣ አንገቴን ይሰጣል። እንደዚህ አትበይ። አሁንም እንደዚህ ጥፋቴን አይደለም እኮ ሊያ፣ ከነ ጥፋቴ ከነ ውድቀቴ ከነ ሁሉ ነገሬ ብዙ ነገር ነውልኛል። ወንድ ልጅ ነው፣ በዛ ላይ የሙስሊም ወንድሜ ነው። እነሱ ለኢራን ለፍልስጤን ተሽቀብጡ አይደለ የሚሉት? ሙስሊም ስለሆነ ብቻ ሙስሊም ሆኖ ከቤቱ አስባርሮኛል። ገባሽ ያለሽው ሳውዲ አትበይ፣ አይተኙልሽም። አሁንም እረፍት ተይ። እኔ መፍራት ያለብኝ እነዚህን የእኛ እኛዎችን እንጂ እዚህ ሀገር ሕግ የሚባል ነገር። ያለፍሽበትን አትርሽው። ሁሌም ባይምሮሽ አስቀምጩ እዚህ የሚሰድቡሽ እኮ መንታተር ላይ ሆኖ የሚሰድቡሽን በቦችን የምትበቀይው እነሱ እዛ እየሰሩ አንቺ የተሻለ አሁን ያለሽበትን እንደ ቢግዲላት ይሄ የአረብ ሀገር እንድላይፍ ይሄ ውጭ ሀገር ላይ እንደዚህ ቤት ተከሬች ከአረብ ጋር ነው ይሄ ይቀራል። አገርሽ ላይ መተሽ የምታደርጊውን ነገር ይዘሽ የምትገኝበትን ነገር ከነሱ ቢያንስ እዚህ ሀገር የምታደርጊውን ነገር ነው ለማግኘት መሯሯጥ ያለብሽ እሺ? አሁንም ብልጡኝ ብር ስታገኘ፣ አስቀምጪ ቤተሰብሽን፣ አትርጂ። ቤተሰቦች ከአንቺ የማይፈልጉ ከሆነ አትርጃቸው፣ እንዴ፣ አይሞቱም፣ አትርጃቸው። ብርሽን አስቀምጪ፣ ብርሽን ያዢ። ወደ ሀገርሽ ትመጫለሽ፣ ብርሽን ስትጂ። ነገር አልሽ እኮ ማዳም ቤት ከምሰራው የበለጠ ላይቭ ላይ በምሰራው አገኛለሁ አልሽ። ካገኘሽ ብርሽን ሴቭ አድርጊ እነዚህ እዚህ ጋር መጥተው የሚያሳብዱሽን ኮመንታተሮች የምታሳብጃቸው ላይፍሽን ቅየቀየርሽ ስታሳያቸው ነው። የትናንትናዋ ነጃት ዛሬ ከአረብ ጋር ነው የምትኖረው ነገ ሀገሯ መታ የራሷ ሊወስ ስትኖር ምናምን ደግሞ የበለጠ ደግሞ ያብዳሉ። እዛ ሰው ሀገር ስለሆሽ ነው ያስጎዱሽጋ። ስልሽ ደግሞ ማለት ነው ከአረብ ጋር ስልሽ ደግሞ እኔ ፈጣሪ የትም ጥሎ አይጥለኝም ከአረብ ጋር ስልሽ ደግሞ እንደዚህ የተንደላቀቀ ህይወት ምናምን እየኖርኩ አይደለ

ሳምሪ አመስግኑ ልንጋይ ቤተሰብ የኔ ኩራት የኔ ድምቀት ድምቀቴ እኮ ነሽ እመቤቴ። ሳምሪ ሳምሪ ሙኒቲ ሄቨን